በስምአብ ወወልድ ወመንፈስ ቅዱስ አሀዱ አምላክ አሜን ከሀገርም ውስጥ ለሀገሮች ያላችሁ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች በሙሉ መጋቢት 14 ቀን 2017 የደብረ ዘይትን ወይም ጾም እኩለ ጾምን ምክንያት በማድረግ በታላቁ ፉሪ ምስጋ ቅዱስ እግዚአብሔር አብ፣ ቅዱስ ሩፋኤል፣ ቅዱስ ክርስቶስ ሰምራ ቤተ ክርስቲያን በታላቅ ድምቀት መጋቢት 14 ቀን ስለሚከበር ሁላችሁም መታችው የበረከቱ ተሳታፊ ልትሆኑ በቅዱስ ቤተ ክርስቲያናችን ስም ጥሪያችንን እያስተላለፍን ቤተ ክርስቲያኑም የሚገኘው በንፋስ ስልክ ላፍቶ ፉሪ ምስካበ ቅዱሳን አቡነ ተክለ ሃይማኖት ቤተ ክርስቲያን ብትሉ እንዲሁም ከአዲስ አበባ ከሜክሲኮ ከሳሪስ ለምትመጡ ሀይሌ ጋርመንት እንደደረሳችሁ ወደ ሰበታ ወይም ደግሞ ወደ ወለቴ በሚወስደው በሐጫሉ ሁንዴሳ ጎዳና ስትሄዱ የመጀመሪያው መስቀለኛ ቫሞስ ሬድ እስቴት ጀርባ ይገኛል። ከወለቴ ወይም ከጀሞ ሶስት ለምትመጡም መስቀለኛ በክተራ ብላችሁ መስቀለኛ ላይ ቫሞስ ሬድ እስቴት ይገኛል። ስለዚህ ከጀሞ ለምትመጡ ከጀሞ ሶስት በስተቀኝ በኩል እንዲሁም ደግሞ ከሀይሌ ጋርመንት ለምትመጡ ደግሞ በስተግራ በኩል ታጥፋችሁ ትገቡ። መኪና እዛው ድረስ ስለሚያስገባ ከዋዜማው ጀምራችሁ በደቡ ተገኝታችሁ የበረከቱ ተሳታፊ የምትሆኑ ጥሪያችን እናስተላልፋለን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።